ን የሚያዜማውን ሰው ስትመለከት ልክ ዘፋኞች እንደሚያደርጉት ነው የሚያደርገው። አንገቱን ሲነቀንቅ፣ ስሜቱን ሲያሳይ አንተ ባጣ ኖሮ ማለት ነው የዘፋኝ መሆን አይጠራጠርም። ግን ሲያዩ ጺም አለው ማሻአላህ፣ ይሄ ዘፋኝ ሊሆን አይችልም። ይችላል። የተፈቀደ የዜማ አጣጣል ቢሆን ራሱ አከጣጣሙ አንዳንዱ እንዲከለከል ያደርገዋል። በጣም አሪፍ መልኩ በሚባልበት መልኩ ምንም ነገር ሳይገባበት ስርዓት ባለው መልኩ ሲደረግ ነበር ለረጅም ጊዜ ማለት ነው። ከዚያ በኋላስ ምንድን ነው የተከሰተው? ከዚያ በኋላ አንዳንድ አንድ ኢንሂራፋቶች፣ መስመርን ለቆ መውጣት፣ አላስፈላጊ ነገር ውስጥ መግባት፣ ከአዳዲስ ጀማዓዎችም ሊሆን ይችላል፣ ቀደም ይሰሩ ከነበሩ ሰዎችም ሊሆን ይችላል፣ መምጣት ጀመሩ ማለት ነው። የተፈቀደ አዛዝ የሚያሳጣጣት ቢሆን እራሱ አተጠቀሟል እንዲከለከል ያደርገዋል ብሎ አይሻ ረዲየላሁ አንሃ አንድ ጊዜ ዘመዶቿ በመገረዛቸው የተነሳ ህመም ስለጠናባቸው እንዲያው ከህመሙ የሚያስረሳቸውን የሚያጫወታቸው ሳምጡ ተብሎ የሆነ ሰው ተላከ። ያ ሰው እያጫወታቸው እያለ እሷ ስ እሱ ፀጉሩ ትልቅ ጎፈሬ ነገር ነው እና ጎፈሬውን እንደዚህ እያንቀሳቀሰ

ዘመዶቿ በመገረዛቸው የተነሳ ህመም ስለጠናባቸው እንዲያው ከህመሙ የሚያስረሳቸውን የሚያጫወታቸው ሳምጡ ተብሎ የሆነ ሰው ተላት። ያ ሰው እያጫወታቸው እያለ እሷ ስታልፍ እሱ ጸጉሩ ትልቅ ጎፈሬ ነገር ነው እና ጎፈሬውን እንደዚህ እያንቀሳቀሰ የሆን ነገር ሲላቸው አየች። የሆነ ነገር እየዘኝ ማለት ነው። በዚህ ሰዓት ምን አለች? አይሽር ኢላህ አንሃ ኡፍ ሽይጣን አክሪጁሁ ይሄ ሸጣን ነው አስወጡት ብሎ ተቆጥታ ብላ ተቆጥታ አስወጣችሁ። ስለዚህ የተፈቀደ ነገር እራሱ አፈፃፀሙ ላይ እንዲከለከል ያደርገዋል። ለሽዳውን የሚያዘው ሰው ስትመለከት ልክ ነሻ ዘፋኞች እንደሚያደርጉት ነው የሚያደርጉት። አንገቱን ሲነቀንቅ ስሜቱን ሲያሳይ፣ አንተ ባትታማው ኖሮ ማለት ነው። ከሩቅ የሚያሰይ ዘፋኝ መሆኑን አይጠራጠርም፣ ግን ሲያው ጢም አለው ማሻአላህ

በጣም አሪፍ መልኩ በሚባልበት መልኩ ምንም ነገር ሳይገባበት ስርዓት ባለው መልኩ ሲደረግ ነበር ለረጅም ጊዜ ማለት ነው። ከዚያ በኋላስ ምንድነው የተከሰተው? ከዚያ በኋላ አንዳንድ ኢንሂራፋቶች፣ መስመርን ለቆ መውጣት፣ አላስፈላጊ ነገር ውስጥ መግባት፣ ከአዳዲስ ጀማዓዎችም ሊሆን ይችላል፣ ቀደም ይሰሩ ከነበሩ ሰዎችም ሊሆን ይችላል መምጣት ጀመሩ ማለት ነው። ያ ነገር በአረቦች ሀገርም የተከሰተ ነገር ነበር ማለት ነው። ليس فيها دفوف وتؤدي تاديه ليس ምንም ፍትና በሌለበት መልኩ ስርዓት ባለው መልኩ ነበር መጀመሪያ ሲሰራ የነበረው። ወለይሰት ላ ነጋማት ልአጋኒ ልሙሐረማ ሐራም በሆኑ ሙዚቃዎችን አስታካ አይደለም የምትወጣው ወይ ደግሞ ዜማው ከሙዚቃ ሙሉ በሙሉ የተለየ ነው። አሁን ላይ ግን የሚሰሙ ነሺዳዎች፣ ሐታ አንዳንድ ግሩፖች በግሩፕ ደረጃ ተደራጅተው ነሺዳን ሲሰሩ የሙዚቃን ሳውንድ ሙሉ በሙሉ ወደ ነሺዳ የሚገለብጡ በፈረንጅኛ አይታችሁ ሊሆን ይችላል። ልክ እንደዚያው ደግሞ ኢትዮጵያ ውስጥም ከሙዚቃ የማትለዩዋቸው የሙዚቃ መሳሪያን የሚጠቀሙ አናሺዶችም እየተበራከቱ ነው ያሉት። እነኝን ሁሉን ያካትታል ማለት ነው። ይህ ነገር ላይ የተሳተፉ ወንድሞቻችንን የምመክራቸው ነገር ቢኖር እባካችሁ ወንድሞቻችን፣ ይህ ነገር ማይቻል መሆኑ ገብቷችሁ ከዚህ ነገር እንድትታቀቡና ማህበረሰቡንም እንድትመክሩት በዚህ ጉዳይ ላይ። ከዚህ በፊት ያለፈው ነገር አልፏል። ከዚህ በኋላ ያለውን ነገር ደግሞ እንድናስተካክል። ምክንያቱም እኛ እየሰራን ያለ ነው ባጠቃላይ

ቢኽትያር ዘዊልአስዋት ልጀሚለት ልፋቲና እንዲሁም ደግሞ በጣም ድምፆቻቸው በጣም የሚያምር የሚስብ ነሺዳውን መልእክቱን ከማዳመጥ ይልቅ የዚያን ሰው ድምፅ ላይ መመሰጥን የሚፈጥሩ አንዳንድ ድምፆችም መርጦ ማውጣት ስራቸው አድርገው የተያያዙ ሰዎችም ተከስተዋል፣ አሉ። ኢስላማዊ ነሺዳዎች ደግሞ የሚሰሩት የሰውን ድምፅ ለመስማት አይደለም ላ እዚያ ውስጥ ያሉ ፋይዳዎችን ጥቅሞችን ለማውጣት ነው ማለት ነው። ጥቅሞችን አውጥቶ ለመጠቀም ነው። ስለ ሰላት የሚናገር ነው ሺዳ ላይ ስለ ሰላት ማወቅ ነው። ስለ ተውሂድ የሚናገር ነው ሺዳ ላይ ደግሞ ተውሂድን ስለ ማወቅ ነው። ከዚያ በኋላ ደግሞ ስለ አርካኑል ኢስላም አርካኑል ኢማን አርካኑል ኢህሳን፣ ያ ብቻ አይደለም ሩክኑል ኢህሳን፣ ያ ብቻ አይደለም ወደ ሌሎች ደግሞ ኢስላማዊ ፊቅሆች ውስጥ ገብቶ ደግሞ ማህበረሰቡን የበለጠ ዲኑን አውቆ ዲኑን እንዲተገብር የሚያስደርጉ ትልቁ መንገድ ሊሆን የሚችል መስመር ስለሆነ ማለት ነው ስለዚህ ይህንን መንገድ ማንም ሰው በጥሩ መልኩ የሚጠቀመው ከሆነ ጥሩ ነገር ሊያስተላልፍበት ይችላል የሚለውን ነገር ኢብኑ ዑሰይሚንም ኢብኑ ባዝም ዘግበው አስቀምጠዋል። ያ ብቻ አይደለም ደግሞ ኢብኑ ጅብሪንን የመሳሰሉ የመሳሰሉ ትላልቅ አሊሞች በዚህ ነገር ላይ ያስቀመጡት ነገር አለ። አብዱላህ ብን አብዱራህማን አልጅብሪል ማለት ነው እሳቸው የተናገሩት ነገር አለ በዚህ ጉዳይ ላይ እሳቸው እንዲሁም ከዚያ ከሳቸው ቀድመው የተናገሩትን ዑለሞችን ታህሪም ያደረጉ ዕለሞችንም አንስተው ሀራም ያደረጉ ዕለሞች አሉ። እኔ ግን ሳየው ሀራም ነው አልልም፣ ምክንያቱም ይህ ነገር የተፈቀደ ነው፣ ክልክል ያለበት ነገር አይደለም። ወላኪን ስርአት ሊኖረው ይገባል ነበር ያሉት። ይህ ነገር ደግሞ አሉ ምን ነበር ያሉት

ይህች ነገር እንዲህ የምንለው ነገር የሚሰራ ከሆነ አርካኑል ኢስላምን በግጥም መልኩ አቅርበን በነሺዳ የምናቀርብ ከሆነ አርካኑል ኢሕሳንን የምናቀርብ ከሆነ እና የመሳሰሉትን አርካኖችን በአጠቃላይ ተውሂድን ተውሒድን አላህን ስለ መገዛት ስለ ተለያዩ የተውሒድ ፓርቶችም ደግሞ ማህበረሰቡን በግጥም መልኩ የምናቀርብላቸው ከሆነ ስለ ሰላት ጉዳይ ማህበረሰቡ በጣም ይፈልጋል ማወቅ። እስካሁን ድረስ ስለ ሰላት ምንም ማያቅ ህዝብ አለን። እኛ ህዝቦቻችን በጣም የተቸገሩት ነገር ምንድን ነው? ስለ ረሱል ስለማወቅ አይደለም ላ። ስለ ረሱል ውዴታ ሁላቸውም ረሱልን ይወዳሉ። ማህበረሰባችን በአጠቃላይ ማለት የሚቻል መልኩ ረሱላችንን በደንብ አድርገው ነው የሚወዱት። ስለ ረሱል ውዴታ ነሺዳው በጣም ስለ ተንሰራፋ ነው ይሄን ነገር የምናገረው በጣም ስለ በዛ ማለት ነው። አስራ ሁለት ትራክ ያለው አልበም ወጥቶ ከአስራ ሁለቱ ነሺዳ አስሩ ነሺዳ ስለ ረሱል ፍቅር ብቻ ነው የሚናገረው። የሚገርመው ነገር ደግሞ ስለ ረሱል ተግባር አይደለም የሚናገረው አይናቸው እንዲህ ነበር፣ ቅንድባቸው እንዲህ ነበር። ያ ብቻ ነው የሚያወራው ስለ ሳቸው ውበት ብቻ። ኢድስ ስናከብር የራሱ የሆነ ደንብና ስርዓት አለው። ረሱል ማለ ስለም እንደነገሩ በኢድ ቀን እንድንደሰት ነግረውናል። ጥሩ እንድንበላ፣ ጥሩ እንድንጠጣና ጥሩ እንድንለብስ ታዘናል። እንዲሁም በአሉን በተክቢራ በማሞቅ አላህ ሱብሓነሁ ወተዓላ በደነገገው እና ረሱል ማ ስለም በሰሩት መልኩ እንድንተገብርና ኢድን እንድናከብ ተነግረናል፣ ግን ሸሪዓን ባልተከተለ መልኩና ከሸሪዓ ባፈነገጠ መልኩ ኢድን ማክበር እንዲሁም ደስታን ምክንያት በማድረግ ሸሪዓ ከፈቀደውና ሸሪዓ ከደነገገው ውጭ ስርዓት አልባ በሆነ መንገድ ስሜትን መግለጽ ወይም ኢድን ማክበር ይህ የተሳሳተ ተግባር ነው። አላህን መፍራት ይገባል። ሁላችንም አላህን መፍራት ይገባል። እንግዲህ እንደምታዩት ይህ ከሙዚቃ ምንም የሚለየው ነገር የለም። እንግዲህ እየዘለሉ እየጨፈሩ እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም አወድሳለሁ አላህ ሱብሃነ ወተዓላ አወድሳለሁ ማለት ይህ በሸሪዓችን ያልሆነ እና ያልመጣ የሆነ ነገር ነው። ስለዚህ ልንጠነቀቅ አላህን እንፈራ ይገባል። አላህን እያመለክ መጨፈር የለም። አላህን እያመለክ መዝለል የለም። እንደውም አላህን እያመለክ ሙዚቃ ቃና ባለው መልኩና ከሙዚቀኞች ከሚሰሩ ሰላ ምንም ባልተለየ መልኩ በዚህ አይነት መልኩ አላህ አላህ ነቢ ነቢ እያሉ ኢድን አከብራለሁ ብሎ ማለት ይህ በጣም የተሰሰተ ነገር ነው። ሙስሊሞች አላህ ልንፈራ ይገባል። ሸሪዓችን በሚፈቅደው መልኩ ኢዳችንን ልናከብር ይገባል። ሸሪዓ ከፈቀደው ውጭ በሆነ ነገር ለመደሰት መሞከር እንግዲህ አኼራን ማበላሸን ነው። እንደዚሁም ዲን አልኢስላምን እንግዲህ ሌሎች ሃይማኖቶች እንግዲህ ሲያው ምንድነው የሚሉት እስልምና እንደዚህ ነው የሚሉትና፣ ልንጠነቀቅ ይገባል። አላህን ልንፈራ ይገባል። አላህን ልንፈራ ሁላችንም አላህን ልንፈራ ይገባል። ስለዚህ ዳንስ ባልተጨመረበት መልኩ ከባሶአቦች ዘመን በረሱል ዘመን እንግዲህ ግጥም እየገጠሙ ማወደስ እንዲሁም ሸሪዓን ማስተማር ይቻላል ግን በዚህ